ጠጣ ስንል ምን ይሆናል? ድሪንክ ኮፊ። ስለዚህ እንግሊዘኛ ቋንቋ ለማውራት በዋነኝነት የሚያስፈልጉ ሁለት ነገሮች ናቸው። አንደኛው ቃላት ነው፣ ቃላት ማወቅ ነው። ሁለተኛ ፓተርን ነው። ያ ቃላት በየትኛው ፓተርን ነው የሚወራው? ብዙ ጊዜ የምንሳሳተው ፓተርኑን አናውቀውም። እንዴት አድርገን እንግለጸው? ቃላት ካወቅን በኋላ ማለት ነው። ስለዚህ መጀመሪያ ቡና በእንግሊዘኛ ኮፊ ነው። ከዛ ቀጥሎ ደግሞ ድርጊቱን እናወራለን ማለት ነው። ወይም አክቲቪቲ አክቲቪቲ ወይም ድርጊቱን ስናወራ መጠጣት ድሪንክ ነው። ስለዚህ መጠጣት ድሪንኪንግ ነው። ኦኬ። አንድን ሰው ለምሳሌ ጠጣ ስትሉ፣ ትዕዛዝ እየሰጣችሁ ነው ማለት ነው። ድሪንክ ጠጣ አይደለም፣ ድሪንክ ጠጣ ነው። ድሪንክ መጠጣት አይደለም። ኦኬ። ኦኬ ስለዚህ ትዕዛዝ ስናዝ ድርጊቱ ይቀድማል ማለት ነው። ቨርብ ይቀድማል። ድሪንክ ኮፊ፣ ድሪንክ ኮፊ ወይንም ድሪንክ ኮፊ። ብዙ ጊዜ ግን ጀነራል አድርገን የምናወራ ድሪንክ ኮፊ፣ ቡና ጠጣ። ቡና እየጠጣሁ ነው ከሆነ ድርጊቱ አሁን እየተፈጸመ ስለሆነ አይ አም በሚል ፓተርን ይወራል ማለት ነው። አይ አም ብለን ድሪንኪንግ እንላለን ማለት ነው። አይ አም ድሪንክ አንልም ማለት ነው። ኦኬ አም ስላለ አይ ኤን ጂ ነው የምንጨምረው፣ ምክንያቱም ድርጊቱ እየተፈጸመ ስለሆነ ማለት ነው። አም ድሪንኪንግ ካፊ፣ አም ድሪንኪንግ ካፊ፣ ቡና እየጠጣሁ ነው። ቡና አልወድም ከሆነ አልወድም የሚል ፓተርን ያስፈልገናል ማለት ነው። ለምሳሌ ቡና መጠጣት አልወድም፣ አይ ዶንት አንዳንድ ጊዜ አውኳርድ እንግሊሽ የሚያወሩ ሰዎች አሉ። አይ ዶንት ላይክ ኮፊ ቱ ድሪንክ የሚሉ ማለት ነው። እንደዚህ ኮንቨርሴሽናል እንግሊሽ ላይ ይሰማሉ። እንደዚህ እንግሊዝኞች ግን አይመከሩም፣ አውኳርድ ናቸው። አይ ዶንት ላይክ ኮፊ ቱ ድሪንክ አውኳርድ ነው። እንደዚህ ብዙ አንጠቀምም። አይ ዶንት ላይክ፣ ላይክ ካለ ቀጥሎ ያለው ቃል አይኤንጂ መሆን አለበት። አይ ዶንት ላይክ ድሪንኪንግ ኮፊ ይሆናል ማለት ነው። አይ ዶንት ላይክ ድሪንኪንግ ኮፊ አራይት። ቡና መጠጣት እፈልጋለሁ፣ እፈልጋለሁ የሚል ፓተርን ያስፈልገናል ማለት ነው። አይ ዋንት፣ አይ ዋንት ቱ ድሪንክ ኮፊ። አይ ዋንት ቱ ድሪንክ ኮፊ ራይት። ቡና መጠጣት ያስፈልገኛል ከሆነ ግን እጅግ በጣም ወሳኝ ነው ማለት ነው። አይ ኒድ የሚለውን ፓተርን እንጠቀማለን። አይ ኒድ ቱ ድሪንክ ኮፊ። እንግሊዘኛ እንደዚህ ነው የሚወራው ማለት ነው። ቡና እጠጣለሁ ከሆነ አይ ድሪንክ ብለን ፓተርን እንሰራና አይ ድሪንክ ኮፊ ቡና እጠጣለሁ። መቼ መቼ መቼ ነው ሁሌ ከሆነ መጨረሻ ላይ ኤቭሪ ዴይ እንጨምራለን። አይ ድሪንክ ኮፊ ኤቭሪ ዴይ። እንደዚህ እየተባለ ነው እንግሊዘኛችሁ እያደገ የሚሄደው። ለዛሬው እስኪ እችን አስቤላችኋለሁ ማለት ነው። ጥያቄ ለመጠየቅ ደግሞ ጥያቄ ፓተርን ዱዩ የሚል ያስፈልገናል። ዱ ዩ ድሪንክ ኮፊ። ቡና ትጠጣለህ? ዱ ዩ ድሪንክ ኮፊ። አዎ ቡና እጠጣለሁ ከሆነ የስ አዎ ሚንስ ኢንግሊሽ የስ አይ ድሪንክ ኮፊ። ሁሌ ከሆነ ወይንም ዘወትር ከሆነ ኤቭሪዴይ የሚለውን መጨረሻ ላይ እንጠቀማለን። አይ ድሪንክ ኮፊ ኤቭሪዴይ። ወይንም ከሳብጀክቱ እና ከቨርቡ መሃል ኦልዌይስ አስገብተን አይ ኦልዌይስ ድሪንክ ኮፊ፣ አይ ኦልዌይስ ድሪንክ ኮፊ። እንደዚህ ሲሆን ነው እንግሊዘኛችሁ እያደገ የሚመጣ እንግሊዘኛ የምታወሩት ማለት ነው።